እኛ አበሾች ላይ የገባብንም እርኩስ መንፈስ ምንድን ነው? ወገን በሰው ሀገር ላይ ይህን የመሰለው ወጣት ማስቀረት ምን ይባላል? እንዴት ስልመን በማርያም ቴዶን ገደሉት። በማርያም ከዛሬ ሶስት ሳምንት በፊት ታስታውሳላችሁ፣ ስለ ማዳት እያስተማረ እንደነበረ፣ ለእህቶቻችን መልዕክት እያስተላለፈ እንደነበረ ከሳምንት በፊት ቪዲዮ ለቆ ወይኔ መዳን ያለ እኔ ማመን አልቻልኩም። ገና አሁን ስልኬን እኮ እየከፈትኩ ነው። እነ መሲ ፖስት ካደረጉ ትናንት ምሽት ላይ ነው፣ አስር ሰዓት ምናምን ይላል። ወይኔ በመድኃኔዓለም ቃል አጣሁኝ። እኔ ማመን አልቻልኩም። የሰው ልጆች ኪዳነ ምህረት እናቴ፣ እኔ የምለው ሁሉ ነው የጠፋብኝ ማርያምን እንዴት እንደሚያሳዝን፣ ቴዶ ይህች እናት መስዬ አሳዘነችኝ። ጥሩ የሚቀራረቡ ቤተሰቦች ነበሩ። ብሬክሱ ያክስት ልጅ ምናምን እንደሆነ ነግሬያቸዋለሁ ከዚህ በፊትም እኛ በሾች ምንድን ነው ይነካን? ለምንድን ገደሉት?